ውድ ቤተሰቦች የተመልሼ መጥቻለሁ። ተመልሼ ስመጣ በሀይሚ በሃይሚና በብሩኬን ያመጣሁት እና ትላንትና በለቀቁት ቪዲዮ ከአንዳንድ ሰው በውስጥ መስበር አውርቼ ነበር። እኔ ላይ ግን የላየሁት ነገር ነበረ። እኔም የፈረድኩት ምክንያቱም ሀይሚ ጥፋተኛ እንደሆነች ነበረ ማውቀው። ነገር ግን እንደተባለም አንድ ሰው ከጎኑ ያለው ሰው ወይም ደግሞ አጠገቢው ያለው ሰው ነው የሚረዳው እኛ ወይም ለሀያ ደቂቃ ቪዲዮ አይተን ነው የምንናገረው የራሳችን ነገር የምንሰጠው ማለት ነው። እና ብዙ አጋጣሚ ብዙዎቹ ደግሞ ሀይሜ እና ብሩኬ ጥርግ ይበል ትበል እና መቼስ ለሷቱ ነው ፍቅረኛ ማሞች አይደሉም የምትሉ ማላችሁ፣ እዚህ ጋር አንድ ነገር ለማለት እፈልጋለሁ። ብሩኬና ሀይሜ በጣም ይዋደዳሉ፣ በጣም ይፋቀራሉ፣ ፍቅረኛ ማሞች ናቸው። ወይም ግዴታ ሚዲያ ላይ ሁሉ ነገር ማውጣት የለባቸውም ብዬ ነው ማምነው ሲቀጥል ብሩኬ በጣም ሚስማርት የሆነ ልጅ ነው። ይዩልኝ ስሙልኝ የማይል ልጅ ነው። በዚሁ አጋጣሚ ማለት ነው። እውነቴን ነው የምላችሁ፣ በጣም ነው የማደንቀው፣ እኔም ብሩኬን ማለት ነው እና ሀይሚንም ደግሞ እንደዛው። ግን ሀይሚንም አንዳንዴ ሰው ሳትፈልጉ ስሜታዊ የሚያደርጋችሁ ነገር አለ። እኔም በእኔም እያለ ነገር ነው ሀይሚ። ምክንያቱም ኦዲንስ ተነስቶ የብሩኬን እቃ መልሺ ለምን ብላችሁ የምትሉ ሰዎች አላህ ሂድ አይስጣችሁ። እውነቴን ነው የምላችሁ ከእንደዚህ ነገር አይነት ተቆጠቡ። በጣም ደስ ይለኛል። አሰላሙ አሊኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ቤተሰብ ነው እና አንዳንዴ ምን አለ መሰላችሁ፣ የፈለጋችሁን ብታደንቁ የፈለጋችሁን ብትወዱ እርግጠኛ ነኝ ይህንን የሚል ያው የብሩኬ ኦዲየንስ ወይም የሀይሚ ኦዲየንስ ይሆናል እና ማናችንም ማናችንም ቢሆን ነውር ነው ብቻ ነውር። አይታችሁ በሀይሚ ማየት ሳይሆን እናንተስ ነውር አይደለም ወይ? እንደዚህ ነገር የሰጠሽን እቃ መልሺ፣ እስከ ዱባይ ወስዶሻል፣ ስንት ወጪ ያውጡትልሽ አለረ በጣም ነው የሚደብረ እውነት። እነዚህ ልጆች እኮ ነገ ይታረቃሉ፣ እመኑኝ ማለት ነው። እና ሲቀጥል ደግሞ ስራ መሆኑን አትርሶ ማለት ነው። የፈለገ ነገር ቢሆን እኔ በአሁኑ ሰዓት ዩቱብ ላይ ማንንም ማመን አልችልም። በቃ በመጣ ነገር መገመትና ማውራት ነው እንጂ ትክክለኛ ህይወታቸው ነው ይሄ ነገር ደርሶባቸዋል ብዬ ለማንም አላነቅስምም፣ ለማንም አላዝንም። የስራ ሁኔታ ነው። የስራ ሁኔታ ስለሆነ በማናቸውም አልፈርድም። ነገር ግን አንዳንዴ ያው ሀይሚ በምታደርጋቸው ነገር በስሜታዊ እየተነሳች መልሱ ደግሞ ላይቭ ላይ እየገባችሁ ለእሷ ሼር ታደርጉላት አላችሁ እያወቃችሁ እንድትናደድ ማለት ነው። ለምን? እቺ ልጅ ምን አረገች? ምን አጠፋች እንዴ? ላይቭ ላይ ከገባችሁ የራሳችሁን ላይፍ አሳልፉ፣ የሰራ የራሳችሁን የምትጫወቱ ነገር ተጫወቱ እና ወደ እሷ ጋር በውስጥ መስመር እያደረጋችሁ እንድትናደድ፣ ብሩኬ ጋር እንድትጋጭ ለምን ታደርጋላችሁ? እነዚህ ሁለት ልጆች ቢለያዩ ለእናንተ ምንድን ነው ጥቅም? እና በዚህ መካከል የሚለያዩ የምትፈልጉ እናንተ በእናንተም፣ የበለጠ ደግሞ ብሩኬና ሀይሚ አንድ ላይ ሆነው ጥሩ ነገር ይዘው ሲመጡ ነው ደስ የሚሏቸው ኦዲየንሶች አሉ። ለምን አንድ አይነት አቶ ነው? እኔ ሁሌም ግራ የሚገባኝ ነገር እውነቴን ነው የምላቸው። አልሐምድሊላሂ እኔ ብዙም ቲክቶክ አልገባም አልጠቀምም። ነገር ግን አንዳንዴ ልፍ ብዬ ስገባ የሆነ ሰው በተጣላ ሰዓት እናንተ ለማስታረቅ ፋንታ ይሄ ነገር ብሩክ ይደብርበዋል፣ ሀይሚ ያስጠላብሻል ለማለት ፈንታ እናንተ እየተነሳችሁ ገና ድጋሚ ብጥብጥ እንድትነሳ የምታደርጉ ልጆች ረ ወደ ራሳችሁ ተመለሱ። እና ለሀይሚ ደግሞ ስጦታ መልሽ መልሽ መልሽ ያው መለሰች። ምን ዋጋ አገኛችሁ እናንተ? ምን ዋጋ የተገኘበት ነገር የለም። እና በዚሁ አጋጣሚ እንግዲህ ጠዋት አንድ ኮሜንት ደርሶኛል። በኮሜንትም ሳይሆን ከሀይሚ ጓደኛ የምናወራ ያው ሀይሚ እንደተጎዳች ሀይሚ እንደተሰበረች ማንም እንዳልተረዳት ከትንሽ ጀምራ እስከ ትልቅ ድረስ አሁን እስከምደርስበት ድረስ ብዙ ስቃይ ብዙ መከራ እንዳሳለፈች ነገር ነው የሰማሁት። ይሄንን ነገር አላቅም እኔ፣ ብቻ በጓደኛ እና በእሷ ያለ ነገር ነው ማቅም። እና የተነገረኝ ነገር ይሄንም፣ ጥፋተኛ እኔ ነኝ። ትላንትና ሀይሚ በጣም አጥፍታለች፣ እንደዚህ ነገር ማድረግ አልነበረባትም። ብታረግም በውስጥ መስመር ብዬ ስለ ብሩኬ ስከራከር ነው። እናንተ ባያችሁት ቪዲዮ እንጂ በሌላ ነገር አትፈርዱም ብዬ ይሄንን ነገር የተነገረን ያንን ደግሞ እውነት ብዬ አምኝ ተቀብያለሁ። ምክንያቱም ያለ ነገር ነው፣ እኛ በምናየው ነው እንጂ ብሩኬ ይጎዳ ሀይሚ ትጎዳ ማናችንም የምናውቀው ነገር የለም። እና በዚህ አጋጣሚ ትላንትና ብሩኬ እስከዛሬ ለሴት ልጅ በጣም ክብር ነበረ እውነት በጣም ሴት ልጅ ያከብራል፣ እናቱን ያከብራል፣ ኦዲንስን ያከብራል። በቃ እኔ እንደ ብሩኬ በዩቱብ አይቼ አላውቅም። እውነት በጣም ደግሞ ከተለይ ነገር የሚያደርጋቸው ነገር በዝምታ ነው በተግባር የሚያደርጋቸው። በሀይሚም ደግሞ ብዙዋችሁ ታውቃላችሁ፣ በሀይሚ አይደራደርም እና ሞር እንኳን ለቀልድ የተለያዩ ነገር ሲሉ እውነቴ ነው የምላቸው። በጣም ጎበዝ ልጅ ነው። በጣም ነው የሚወዳት፣ በጣም ነው የሚከራከርላት። ሞር እንኳን እኔ እውነቴ ነው የምላቸው። ትዝ የሚለኝ ነገር የሆነ ጊዜ የሆነ ልጅ ጠፍታለች ብሎ ፈቷ በዝናብ እየጣለው ጊዜ ያን ጊዜ እኔ ልቀደድልሽ ያላትን ባርት እውነቴ ነው የምላቸው፣ መቼም በአይምሮ አይጠፋም። እና ሀይሚም ያው ሰው አሳስቷት ነው ሀይሚም በዚሁ አጋጣሚ ጥሩ ነገርም አልሰራችም። ለምን ብትሉ ያንን ያላትን ሰው መስማት አልነበረባትም፣ ቦታ መስጠት አልነበረባትም። የሚዲያ ሰው ስትሆኑ በቃ የፈለገ ልቧንም ቢሰበር ሚዲያ ላይ አውጥታ ከሰላምታ መቀባበል አልነበረባቸውም። ትላንትና ደግሞ ብሩኬ ያጠፋው ነገር ቢኖር እንደዛ አንገቷን አንቆ ወደ እሱ ጋር ጠጋ ከሚያደርጋት እውነቴ ነው የምላቸው እኔ ነኝ እኮ ያልኩት ምን አለ እንደው ቅፍ አድርጎ ቢይዛት ከራሱ ቢያስጠጋ ተሽሮሮ ቢላት፣ በቃ ስሜትሽ ምንድነው ቢላት እና ሁልጊዜ በሚያውቃቸው ነገር እንዴት ትላንትና ያንን ነገር ማረግ አቅቶታል ብዬ በጣም አዝኝበታለሁ። ምክንያቱም እንደዛ ከሚከራከሩ በቃ እንደሚወዳት ያስታውቅበታል። አ በቃ ምንም ብታጠፋ ሞር እንኳን ከሀይሚ ነገር ብሩኬ ትንሽ ተለቅ ይላል አስተሳሰቡ። በቃ እሷ ራሱ ብታጠፋ በትላንትና ባርት በጣም የሚመች ባርት ነበረ። ምክንያቱም እሷ ተናል እንደዛ ስትጮህ እንደዛ ሲወራወሩ እሱ እንደዛ ይዟት በቃ ምን አለ፣ ሰላም ይወርድ ነበር። አንዳንዴ እኮ ሰላም የሚወርድበት ነገር አያውቁትም። እውነቴ ነው ምላችሁ፣ በዛን ሰዓት አንገቷ እንደዛ ከሚያረጋት እንደዛ ከሚወረውራት ማለት ነው፣ ወደ ሱ ደገፍ አርጎ ቅፍ አርጎ በቃ ሀይሚ፣ ተረጋጊ ቋይ፣ ሁሉም ነገር ይሆናል፣ ኦዲዬንስም ደግሞ ተናድዋል፣ እኛንም ሊወዱናል እኔ እናንቺ አንድ ላይ እንድንሆን ስለሚፈልጉ ነው ብሎ በተረጋጋ መንፈስ ወደ ሱ ጋር ጠጋ አድርጎ እንደዛ ቅፍ ቢያረጋት ኖሮ ሴጣኑ ይሰበር ነበር፣ ነገር ግን ምን ታደርጋላችሁ? አልተሰበረም። ብቻ አይሚና ብሩኬ አላ ይጠብቃቸው። መቼም አይለያዩም። ግን እባካቸው እናንተ አትባሉ፣ እናንተ አትቧጨሩ። ለሰው ልጅ ደግሞ ስድብ ይብቃ። እባካቸው ሁሉ በተጠላ ሰት አትሳደቡ። በቃ ከወደዳችሁ ካደነቃችሁ ጥፋት ያለውን ሀይሚ ስታጠፋ ብሩኬም ሲያጠፋ መምከር ነው እንጂ እናንተ እኮ የተሳደባችሁ። እውነት ሞር ትላንትና ሀይሚ ብዙ ነገር ተናግራለች። ሎዴንስ ማይባል ነገር ተናግራለች። እኔ መናገር አልፈልግም እንጂ እና ትላንትና ወዳችኋለሁ፣ አከብሯችኋለሁ የሚባሉ ሎዴንስ የነበረ ዛሬ በዚህ ልክ መናገርም አይጠበቅባቸውም ነበር። ያንን ምንድን ነው የራሳችሁ ጥፋት ነው፣ የሎዴንስ ጥፋት ነው። የሀይሚ ጥፋት አይደለም። ለምን ብትሉ እናንተ እንደዛ ባትሉት እንደዛ ባትናገረ እቃ መልሽ ይነር አይደለም። እንዲ ለሷስ እሷ ብቻ የመለሰችው ሳይሆን እናንተም የምትናገሩት ነገር ማወቅ አለባችሁ ነው ብዬ ማስበው እኔ እንደኔ። እና ባካችሁ፣ ብዙዋችሁ ደግሞ ፍቅረኛ ማሞች አይደሉም የምትሉት በጣም ፍቅረኛ ማሞች ናቸው። ከምንም በላይ ሁሉም ያውቃል። እና ማንንም አትፎግሩ። እና የራሳችሁን ድክመት እያያችሁ ልጆች ፍቅረኛ ማሞች አይደሉም ይለያዩ የምትሉ ሰዎች በጭራሽ መሆንም የለበትም። ብሩኬና ሀይሚ እኔ እንጃ እኔ ብቻ ባልነግራችሁ ሁላችሁም ታቆጣላችሁ። ፍቅር ባይኖር እንደዚህ ነገር አይኖርም። እርግጥ ስራም ቢሆን ምንም ቢሆን ሀይሚና ብሩኬ ዛሬ ስጦታ ተመላለሱ አንቺንክ አንተንካ ብለው የተለየ ነገሮች ቢመላለሱ ነገር ግን ነጌ ይታረቃሉ። ነጌ ታርቀው ይመጣሉ እና ልጅቷን ደግሞ ያልሆነ ቦታ ባትከቷት መጥፎ ነገር እንድትሰራ በቃ በኋላ የሚቆጃትን የሚቆጫትን ነገር ባትገፋፏት፣ እኔ መልካም ይመስለኛል። እና ውድ ቤተሰቦች የነበረን ቆይታ ይህንን መስል ነበር። ለዩቱቦች ደግሞ ለሁላቸውም ሴጣን የገባባቸው አላ ያርቅላቸው እያላችሁ ሰላም ሆኖ ለኛ ባይ ባይ።